የእኛነ ዋሻውነቱ ዘበሉ አናፍርን ትንክታችን መስሎ ለመላ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ እያልኩኝ መስቀል በዓልን አስመልክቶ ትንሽ ስነ ጽሑፍ አቅርብላችኋለሁ። የስነ ጽሑፍ ርዕስ መስቀል ኃይላችን ነው። የነገረ መስቀሉ መነሻ የታሪኩ መዳረሻ መርምራ ለማወቅ ብትሻ እማ የቆስጠንጢኖስ ንግሥት ሌኒ ተደብቋት መሸቀረ ምስጢር ሆኖ እንደተቀበረ በባዕድ ሀገር በኢየሩሳሌም ሃይማኖቷን ጠብቃ ለእውነት ተነስታ ፀንታ ታጥቃ ተራሰው መስላ ራሷን ንቃ መስቀሉን አስቀድማ ስታስፈልግ በገጠር በከተማ ኪራኮስ እስራኤላዊው በአምላክ ቃል እያዝናናት የመስቀሉን ቦታ የመጣት የመራውን ደመራ የዕጣኑ ጢስ ምልክት ሆኖ መስቀሉ ተገኘ ተቆፍሮ ምቀኞችን አሳፍሮ ሕውያንን እየፈወሰ፣ አንካሶችን እየረታ፣ ጎባጣዎችን እያቀና፣ ለምጻሞችን እያነጻ፣ እውራንን እያበራ፣ ሙታንን እያስነሳ ዝናው ተሰማ በዓለም ዙሪያ። ጥበበኞች ነን ባዮቹ የአይሁድ ካህናት ግብዞቹ፣ መጎብኘታቸውን ያላወቁ፣ ሰላማቸውን የናቁ፣ መዳኛቸውን የረሱ፣ በስራቸው የረከሱ መስቀሉን ቢቀብሩትም አልቻሉም ሊሰውሩት ከእሌኒ ንግሥት ሊሰስጉት ዝናውን ከቁስጥንጥንያ ከዛም አልፎ በኢትዮጵያ እየተባለ ሃሌሉያ እስኪኛም ይመርብን የመስቀሉ ቃል እንዲያድርብን በአዲስ ምስጋና በአዲስ ዝማሬ ደመራውን እንደምራ ተሰባስበን በመስቀል ዙሪያ መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። እየተባለ ያስተጋባ እየተበተለ የአደይ አበባ መስከረም ጠባ እየውሃ አበባ መስከረም ጠባ እየውሃ አበባ